ሳክራል ኒውሮሞዱሌሽን የተቀመጠ መሣሪያ ሲሆን የታችኛውን የመስኮት ክፍል በመነቃቃት ለማይቀርበው የሽንት ችግሮች ማሻሻል የሚያደርግ ነው። በተደጋጋሚ አስገራሚ ሁኔታ ሆኖ ለሽንት መያዝ ችግር ያላቸው ታካሚዎች እንዲሁም ሽንት ማስወጣት በሚያስቸግራቸው ሰዎች ላይ ይሠራል። ይህ መሣሪያ ለ10 እስከ 15 ዓመት ሊሠራ ይችላል። ስለዚህ ባትሪው ሲያልቅ መተካት ያስፈልጋል። ከሌሎች መካኒካል መሳሪያዎች በተመሳሳይ ሁኔታ በአንዳንድ ታካሚዎች የመካኒካል አደጋ ምክንያት እንደገና መቀየር ሊያስፈልጋቸው ይችላል። ነገር ግን በሌላ ሁኔታ ይህ መሳሪያ ለበጣም ከፍተኛ የሆነ ሽንት አንቀሳቃሽነት የቅኝ ሽንት ፍጥነት ወይም ሌሎች የህይወት መንገድ ለውጦችና መድኃኒት እንኳን የማይሰሩበት የቅኝ ሽንት መያዣ ችግሮች ያላቸው ታካሚዎች ላይ ትልቅ ለውጥ ማምጣት ይችላል። ከቦቱሊኑም ቶክሲን በተለየ ሁኔታ ሳክራል ኒውሮሞዱሌሽን የሚያመጣው አንዱ ጥቅም ሽንት ማስወጣት በሚያስቸግራቸው ታካሚዎች ላይም ማሻሻል ነው። ይህም የታካሚዎቹ ሽንት አካል ደክሞ ወይም የማይደክም የሽንት መያዣ ችግር ካለባቸው ግለሰቦች ጋር ጨምሮ ነው።